እኔ እንደወሰድኩት በምን ልጠኛ ሆነ? እየቀለድኩ አይደለም። መስቀል የለም። እርግ በስርዓቱ አናግሪ። ምን እንዴ? ምንም ማናግሪሽ ነገር የለባት። ወደች ነው የምታናግሪ ነው ሰሪፍ ነው። አንድ ሰባ ሺህ አካባቢ የሚሆን ነበር ያገኘሁት። ሰባሺ? አዎ። ቀሪውን ደግሞ ስናገኝ ሌላ ጊዜ እንጨምራለን። በጣም ነው ደስ የሚለው። ሰባሺ ማለት እኮ ህክምናውን ለማስጀመር ትንሽ ገንዘብ ብቻ ነው የሚቀርቡ። እሱን ደግሞ እየፈለግን እንሞላለን። በጣም አመሰግናለሁ። ሰላም። አሁን የደስ ደስ ምሳል ጋብዘና፣ በዛውም ቀር እንደዛ ነሰማመን ከባድ ነው። አሴት ፎቶ ያ ፎቶ ምን ያደርግልሻል?

አንዴ የሐሴት ትንጅ ጥርቅም አድርጋ መስቀሌን መልሽልኝ፣ ለምንድን ነው የወሰሽው ስትል ጠየቀቻት። መቼም ቢሆን ይህ መስቀል ከአንቺ እጅ አይገባም፣ ደረጃሽን እወቂ ብላ ለሀና አተነግራታል። ወይዘሮ ባዩሽ ጋር ሄዳ ወይዘሮ ሜላት ልጅ እኮ ብር ጠየቀችኝ ስትል ምን ትመክርኛለሽ? እንደ ጓደኝነት ለአንቺ የምደብቅ ነግራታል። ገና ከመንጣቷ ተደላድላ ሳትቀመጥ ፍየል ከመድረሷ ቅጠል መበጠሷ አሉ። እንዴት አሁን ቶሎ ፈጥና ገንዘብ ትጠይቅሻለ ብላ ለወይዘሮ ሜላ ትጠይቀታለች። ለመሆኑ ገንዘቡን ለምንድን ነው እየፈለገችው ምንስ ያህል ገንዘብ ነው የፈጠየቀችሽ ብላ ለወይዘሮ ሜላት ስትነግራት ምን ያህል ገንዘብ እንደጠየቀቻት እና ለምን እንደምታውለውም ለእሷ ትነግራት አለ። ለአሁኑ አትስጫት አለልሽም ስጫት፣ ለቀጣዩ ግን አጣርተሽ ትሰጫታለሽ ተጠንቅቀሽም ስትል መክራታለች። ወደ ቤት ለመመለስ ወይዘሮ ባዩሽም ወይዘሮ ሜላትም ከተነጋገሩ በኋላ ወይዘሮ ባዩሽ ስልክ ደውላ ገንዘብ እንደጠየቅሻት እኮ መታ ነገረችኝ ስትል ለሐሴት ትነግረቻል። ሰላም ጤና ይስጥልኝ። ውድ የተከበራችሁ የዚህትብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ዕድራማ ክፍል አርባ ሀንዬ ወደ ስራ ቦታ ስትሄድ ሀሴት ብቻዋን ነበረችና፣ ማንም የለም ወይ እቤት ስትል ለሀሴት ትጠይቃታለች። አዎ ማንም የለም፣ ብቻ ይነኝ ም ስትል መልሳላት አለ ብቻሽን ተቆጣጥረሸዋለ ለምንድን ነው መስቀሌን የወሰሽው? መልሽ የለኝ ብላ እጇን ጥርቅም አድርጋ ስትጠይቃትም፣ በምን እርግጠኛ ሆንሽ ይህን መስቀል መቼም ቢሆን አትወስጅም ብላ እንዲሁም ደረጃሽን እንዳትረሺ ብላ ለሀኒዬ ተነግራታለች። ወዘሮ ወይዘሮ ባዩሽ ጋር ሄዳ ወይዘሮ ሜላ ታሴት እኮ ብር ጠየቀችኝ እኔ ከአንቺ የምሸሽገውና የምደብቀው ነገር የለም፣ ምን ትመክሪኛለሽ ብላ ለባዩሽ ስትነግራት ፍየል ከመድረሷ ቅጠል መበጠሷ አሉ። ገና ከመንጣቷ ተደላድላ ሳትቀመጥ እንዴት ነው ገንዘብ ብላ የምትጠይቅሽ ስትልም ነግራታለች። ለአሁኑ ስጫት አትስጫት አለሽም ገንዘቡን እስጫት ግን ምን ያህል ነው ስትላት ሀምሳ ሺህ ብር ነው ብላ ስትመልስላት ቀላል ነው ስትላት እንዴት ነው ሀምሳ ሺህ ብር ቀላል ነው የምትይኝ በጣም ብዙ ብር እኮ ነው ትላታለች በቅናት ተንጨርጭራ ያ ገንዘብ ግን ለመስቀሉና ለፎቶው የሰረቀው ሰውዬ የሚከፈል ገንዘብ ነው ለሀሴት ትደውላትና ተገናኝተን ነበር መታ ነበር ገንዘብ እንደ እንደጠየቅሽ ሻጥቆ ነገረችኝ። ገንዘቡን ስትሰጥሽ የሆነ ተግደርደሪባት ከሌለሽ አትጨነቂ፣ ባያት ብላ ለሀሴት ትነግራታለች። ወይዘሮ ሜላትም ከእሷ ጋር ካወራች በኋላ ወደ ቤት እንደገባችም እንዴት ነሽም፣ ደህና ነሽ ወይ ብላ የጠየቅሽኝን ገንዘብ አስተላልፍልሻለሁ አካውንትሽን ንገሪኝ ስትላት ቁርስ በላሽ ብላ ስትነግራት ሀና ያዘጋጀች ነው አልበላሁም ብላ ተመልስላት ተመልስላታል። እሺ ልብስ ልብሴን ልቀይር፣ ልንጣና አብረን እንበላለን። ደግሞ ከጠየቅሽኝ ገንዘብ ሀያ ሽብር ጨምሬ ልሻለሁ ጨምሬ ነው የምሰጥሽም ስል ትላት። እኔ ይህን ያክል ገንዘብ ምን ያደርግልኝ ይሆናል እማዬ እንዳትቸገር ብላ ለወይዘሮ ምላት ተነግራታል። ያንን እሷ ልብሷን ከቀየረች በኋላ ቁርሳቸውን ሊበሉ እየተዘጋጁ እሷ ለወይዘሮ ባዩሽ ስልክ ትደውልላትና ያለቻት ነገር ምንድን ነው? ገንዘቡን እኮ ሰጠችኝ አካውንትሽን ፈጠን ብለሽ ነገርኝ ብስጥል ለባዩሽ ደውላላት አለ ያገንዘብ የሚገባው ወይዘሮ ባዩሽ አካውንት ነው አንዬ ኪችን እንደሆነች እሷ ጋር ሄዳ ከኒ ጋር የጀመርሽውን ነገር ብታቆሚ ይሻልሻል፣ ያለበለዚያ ግን ተጠንቀቂ። ስራሽን የምትሰሪ ከሆነ ከኒ ጋር ያለሽን ነገር አቆሚ መብላ ለሀና ታስጠነቅቃት አለ ሀንዬ እኪችን እንደሆነ ሰላምዬ፣ ምን ነው ሀንዬ ብላ ሀና የተጨነቀችበትን ነገር ተጠይቃት አለ በጣም እንደተጨነቀችና በጣም ያሰበች የተከዘችበትን እንዴት አድርጌ እንደምነግርሽ ነው የጨነቀኝ ሰላምዬ፣ ብላ ለሰላም ትነግራታለች። እሷም ደግሞ እቅፍት አድርጋትና አይዞሽ ሃንዬ፣ ጓደኛሞች ሆነን መደባበቅ ጀመር ነው የምስትል ለሀና ተነግራታለች። ተምቹና አሴር መንገድ ላይ እየሄዱ እያለ የሀንዬ ጓደኛ ነኝ አለችቁ መታ እነበረ እንዴት የምታምር ቁንጅ የልጅ መሰለች ብሎ ለተምቹ ይነግሯል። እሷ የመጣ

ሰጣት አትቀበለኝም። ለአባቷ የህክምና ገንዘብ እንዲያግዛ ትፈልጌ ነው ብላ አለችኝ ብሎ ለሱ ይነግሯል። እሷ ይህን ያክል ገንዘብ ካገዘች፣ እኛ ደግሞ ያቅማችን የሚችለውን ነገር ተፍ ተፍ ብለን መፈለግ አለብን ብሎ ለተምቾ ሲነግረው እኛ ከየት ነው የምናመጣው፣ ፈያው ግን አሁን ላይ እንደላቸው ብሎ ለአሲር ይነግሯል። አጠገቡ ቁጭ ብሎ ሲጋራውን ሊያጭስ ሲሞክር አንተ መከ ቅሬ አሁንም ልታጨስ ነው ብሎ ተምቹን ይቆጠዋል። ወይዘሮ አባዩሽ ደግሞ ፎቶውን እና መስቀሉን ያሰረቀው ልጅ ተቀምጦ እሱን ታገኘዋለች። አሁንም ስልክ ደውሎበት ነበር እና ገንዘቡን ቶሎ ላኩልኝ ብሏል። ገንዘቡን አምጪ ብሎ ይጠይቃታል። ነገር ተነጎዳ ይተላለፍልታልም ስትል እሱ ደግሞ የነገር አደጋው ለጋራ ለአንቺ የከፋ ነው የሚሆነው ብሎ ለሷ ያስጠነቅቃታል። ያ ገንዘብ ግን ሀሴት ልታስገባልን ነው የቀጣጠሩና ገንዘቡን ትሰጠዋለች። ተምቹ ስልክ እየደወለ እያስቸገረው ነበርና አሁንም ደግሞ ገንዘብ ብሎ ሊጠይቀኝ ነው ብሎ ይሄኛው ሌባው ለሱ እየነገረ ነበር። በመጨረሻ ያንን ገንዘብ

ወይዘሮ ሚላት ገንዘቧን አስተላልፋላታለች እና ያንን ሀምሳ ሺ ብር ስትሰጠው ልጁ ደግሞ ቀጥታ ለተምቹ ይሰጧል። በመጨረሻም ያ ገንዘብ በማለይ ለማን ይወድ ሊሆን ለአሲር ይሰጠውና አሲር ይህንን ገንዘብ እንግዲህ ለፈየው የህክምና ገንዘብ ለሚጎድልህ ይጥቀምህ ብሎ ለሱ ሲሰጠው ከየታምጥተህ ነው ግን ሰርቀህ ነው ወይ ብሎ ያስጠነቅቋል። እውነቱን ያወቅ ሁለታ እገልሃለሁ ሰርቃ ከሆነ ብሎ ይነግሯል። ምክንያት ሳትጠይቀኝ ገንዘቡን ዝም ብለ ተቀበለኝ ብሎ ያንን ገንዘብ ለሱ ይሰጧል። ሀንዬ መስቀሉን ፍለጋ ወይዘሮ ሜላት እክላስ ገብታ የቁም ሳጥኑን እየከፈተች ስትፈተሽና ስትፈልግ ወይዘሮ ሜላት ድንገት ትገባባታል። በጣም ሀንዬ ትርበተበታል፣ ትደነግጣል። ሀና ምን እየሰራሽ ነው ስትላት የምትናገረው ግራ ይገባታል። ለካ ሀሴ ታተ ሳሳተችም እውነቷን ነው። ሌባ ሌባነሽ ልትሰርቄ ነው ስትልም ለሀና ወይዘሮ ሜላት ትነግራታለች እኔ በጭራሽ እትዬ ነይ ሌባ አይደለሁም ብላ በጣም እያለቀሰች እየተርበተበተች ከዚያ አክላ ስትወጣ ላይ ሀንዬ በጣም ግራ ገብቷታል አሁን ላይ ደግሞ ወይዘሮ ሜላት ጠርጥራታለች አሲር ያንን ገንዘብ እንግዲህ የሀንዬ ጓደኛ ሰላምም አካውንትህን እነገረኝ ገንዘቡን ትራንስፈር ላደርግልህ ብላ መጀመሪያ ስትነግረው እኔ እኮ ድሃ ነኝ ምን ያደርግልኛል ብሎ ለሷ ነግሯታል። አሁን ቁርስ ልጋብዝና በዛው ገንዘቡን እሰጥ አሃለው ከእሱ ጋር አውርታለች። እሱ እኔ አካውንት ምን ያደርግልኛል፣ ሌባ ነኝ፣ በአንድ ቀን ነው የምጠቀመው፣ እንዲሁም ደግሞ ደሃነኝ ማለትም ለእሷ መልሶላታል። አንተ በጣም ቀልደኛ ነ በጣም በጣም እና ቀልደኛ ነው ብላኛለችም ምስትል መልሳለት አለ ያን ስለ ገንዘቡ በጣም ስለተጨነቀ ኖላዊ መታከም እንዳለባቸው እያሰበም ለተምቹም በነገረው ሰዓት እንግዲህ ለአፉንቃ እንደዚህ ተጨንቀህ ነው ብሎ ለሱ ነግሮት ነበር። አንተ ስርዓት ያዝሀን እኮ እህቴ ናት ብሎ ለተምቹ መልሶለታል። ተምቹ ያ ገንዘብ እስከሚገባለት ድረስ ግን እያጣደፋቸው ነበር። ወይዘሮ ባዩ ሽም ደግሞ ይህ ገንዘብ በእጁ ከገባ አቡ ኋላ በጭራሽ አጠገባችን እንዳይደርስ አስጠንቅቀ ንገረው ብላ ለዛኛው ልጅ ነግረዋለች። መጀመሪያ ይህንን ፎቶና መስቀሉን ሲሰርቅ ግን ቤቱን እንደጠቆመው እና መጀመሪያ ላይ ሀያ ሺ ብር እንደተከፈለው በእጃቸው ሲገባላቸው ፎቶና መስቀሉን ደግሞ የቀረው ሰላሳ ሺ ብር እንዲሰጠው ነበር የተነገረው። ጭራሽ ቀብዱም አለው በማለትም ደግሞ ተምቹ ነግሮ ነበረ። በላዊ ሕክምና እንዲጀምሩላቸው ነው ይህንን ሀሳብ ያሰቡት። ግን እንዴት ፎቶና መስቀሉ ከዛ ቤት ተሰርቆ ገንዘቡ ለእነሱ ተመልሶ ሊሰጥ ቻለል? ወይዘሮ ሜላት እና ሰላምዬ ከላሳቸው ተቀምጦ ዘበጁ ከገባ በኋላ በጭራሽ አጠገባችን እንዳይደርስ አስጠንቀቀ። ንገረው ብላ ለዛኛው ልጅ ነግረዋለች። መጀመሪያ ይህንን ፎቶና መስቀሉን ሲሰርቅ ግን ቤቱን እንደጠቆመውና መጀመሪያ ላይ ሀያ ሺ ብር እንደተከፈለው በእጃቸው ሲገባላቸው ፎቶና መስቀሉን ደግሞ የቀረው ሰላሳ ሺ ብር እንዲሰጠው ነበር የተነገረው። ጭራሽ ቀብዱም አለው በማለትም ደግሞ ተምቹ ነግሮ ነበረ። ዘመናዊ ሕክምና እንዲጀምሩላቸው ነው ይህንን ሀሳብ ያሰቡት። ግን እንዴት ፎቶና መስቀሉ ከዛ ቤት ተሰርቆ ገንዘቡ ለእነሱ ተመልሶ ሊሰጥ ቻለ? ወይዘሮ ሜላትና ሰላምጌ ከላሳቸው ተቀምጦ ሰላም ሀና፣ የማ የሆነ ነገር ችግር አለባት። ልትሰርቅ ስትል ስትርበተበት እኮ ስትትርበተበት ደረስኩባት ብላ ለሰላምዬ ትነግራታለች። ማናት ሀና? ብላ ለእናቷ ትመልሳለች። አዎ ክላስ ገብታ እኮ የቁም ሳጥን ስትፈትሽ አየኋት ደረስኩባት። እንደደረስኩባት ደግሞ በጣም ደንግጣለች ብላ ለሰላም ትነግራታል። አንቺ የማታውቂው ነገር አለ። ይህንን ሐሳብ ያመጣችው ሀሴት ናት። ሀሴት ትነግራሽ ነው አንቺ፣ ሀሴት ትናምነሻት ነው አይደል? ብላ ለእናቷ ትነግራታል። ሀንጌን አታውቂያትም ማለት ነው። በጭራሽ ምንም ቢቸግራት እንኳን እሷ እጇ የምትሰጥ ሰውና ከሰው የምትፈልግ ልጅ አይደለችም ሀንጌ። ብላ በጣም ትከራከርና ለእናቷ ተመልስላታለች። አይኔ ሳስበው አባቷ በጣም ብሶባቸው ለአባቷ የህክምና የሚሆን ገንዘብ ፈልጋ እንደሆነ መሰተልም ለሰላም ተነግራታለች። ሰላም ደግሞ በጭራሽ አንጌ አትሰርቅም፣ እንኳን ልትሰርቅ እገዛ አትፈልግም። እማዬ እባክሽ ይህን ጥርጠራሽን ረፊ ስትል ለወይዘሮ ሜላት ነግራታለች። እክላሷ ሀንጌን ተጠራት። የተፈጠረውን ነገር ንገርኝ፣ ምን ሆነሻል? ሰሞኑን ትክክል አይደለሽም። ቅድምም ስጠይቅሽ እኮ በጣም ተርበተበትሽ። የሚሰማሽ እና የተፈጠረውን ነገር አስረጅኝ ስትል ለሷት ነግራታለች። እትዬ ምን ብዬ እንደማስረዳሽ ግራ ገብቶኛል፣ ጨንቆኛል ብላ ለሷት አስረዳታለ። እስኪንያ ጠገቤ ቁጭ በይ፣ ምን ሆነሽ ነው ብላ እየነገረቻት ነበር። እንግዲህ ምን እንዳስጨነቃት እዚህ ጋር እስትነግራት እኔ ቅድም እንደዛ መስቲኝ፣ እኔ ሌባ አይደለሁም፣ እየፈለጉ እያነበረው የሀሴትን ፎቶ ለማየት ነበረ ብላ ለእሷ ትነግራታል ታዲያ ለእኔ ብትጠይቅኝ እኮ የሀሴትን ፎቶ እኔ አሳይሽ ነበር፣ ግን ለምንድነው ፎቶውን የፈለግሽው? ብላ ወይዘሮ ሜላት ለእሷ ትነግራታል እኔ አሳይሽ የለም ወይ? ለእኔ ብትጠይቅኝ እኮ በደስታ አሳይሽ ነበር ብላ ያንን ፎቶ ለሀንዬ ልታሳያ ያላት በእጇ ስታስጨብጣት ፎቶውን ስታየው ሀንዬ ተርበተበተች፣ ወይኔ ጉዴ ብላ በጣም ደነገጠች። ስልክ ተደወለላት። ስልኩ የደወለው አሲር ነበረ። አሲር ሄሎ፣ አባዬ የምን ሆነብኝ ብላ በጣም ደንግጣ ያንን በእጇ የያዘችውን ፎቶ ጥላው እሮጣ ሄደች። አሲር የደወለው ምን ተፈጥሮ ይሆን? ገንዘቡ ተገኝቷል ሀንዬ ፋዘር ህክምና ይጀምሩ ሌላት ይሆን ወይስ ሌላ ችግር ተፈጥሮ ይሆን? ኖላዊ እሶባቸው ታመው ይሆነ? ይች ልጅ ምን ሆናለ? ምን ችግር አጋጥሟት ነው ብላ ወይዘሮ ሜላት በጣም ደንግጣ ተርበት ብታ። የዛሬው ቪዲዮ ያለቀው ማለት ነው እንግዲህ። በዛሬው ክፍል ላይ የወሰደው ሌባ መስቀሉን እና እንዲሁም ደግሞ የእሷን ፎቶ ሰርቆ የወሰደው ልጅ እንዴት ገንዘቡን መልሶ ለኖላዊ የህክምና ገንዘብ ይጠቅማቸዋል ብሎ ለአሲር ሰጠዋል። ምክንያቱም ራሱ ለግሉ ብቻ አልተጠቀመበትም ለእሱ ነው የከፈለው። አሲር ደግሞ ይህን ገንዘብ ከየት እንዳመጣው ሰርቀህ ከሆነ ብሎ አስጠንቅቆታል። እንግዲህ ሌባውና እንዲሁም ያሰረቁት ሰዎች ታውቋል። ወይዘሮ ባዮሽ እንዳሰረቀችና የሰረቀው ሌባው ደግሞ ተምቹ እንደሆነ ታውቋል። የውሸት ገንዘብ ለመብላት የፈለገችው ሀሴትም የሀሰት ልጅ እንደሆነች ልጇ እንዳልሆነች ታውቋል። ትክክለኛ ልጇ ሀና እንደሆነች ሀንዬ እንግዲህ እናቷ እሷ መሆኗ አውቃለች። ምክንያቱም ያየችው ፎቶ የእሷ ፎቶ ነው። ወይኔ ብላ ነው በጣም የደነገጠችው። እንግዲህ በቀጣዩ ክፍል እና